ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ የምትመለከቱት ባጃጅ ማለት ነው። ኮቦልቻ ከተማ ፒያሳ አደባባይ አከባቢ ነው፣ ይሄ ነገር የተዳረገው ነው። ቤንዚን ቀርቶ ማደያ ደግሞ ቤንዚን ቀርቶ ሲወጣ በካንደላው ነዳጅ ገብቶበት ነው። እንደዚህ ነው ማለት ቤንዚን ገብቶበት ነው ለዚህ ነገር የተዳረገው ማለት ነው። ሱብሃንአላህ፣ በቀላል ነገር ይሄ ሁሉ ማለት ነው። እንኳን ንፋስ ለማውጣትም ሰው ሲታገል ሊገባበት ይችላል። ላኪን ግን ይሄ ማደያ ገዝቶ ሲወጣ የላው ላይ የተንጠባጠበ ቤንዚን ነው ማለት ነው። እንደዚህ ያደረገው ማለት ነው። አመር ነው ብሎ

ደሞ እሱ ያኔ ጨርሶ ስለተነካካ ቤንዚን ስለፈሰሰበት በላው ላይ እንደገና ደግሞ ወደ እንትኑም ወደ ጋዙም ሄዷል ማለት ነው። ስለዚህ የተንጠባጠበ ብቻ አይደለም። አሁን ጨርሶ ተያይዟል። እንኳን በእንደዚህ ኃይል አይደለም፣ በሌላ ኃይልም ቢሉት የሚጠፋ ነገር አይመስለኝም። መቼም እንግዲህ አዞበት ነው። አይ የሰው ልጅም ቢሆን እኮ እንደዚህ ነው አይደል? ሱብሃነላህ። አላህ ይተካው። መጠንቀቅ ግዴታ ነው፣ ያስፈልገዋል። አሁን ይሄ እንግዲህ ቤንዚል አገኘሁ ብሎ እየወጣ ሳለ ይሄ ነገር መከሰቱ እሷ አላሰበውም። ሁለተኛ ደግሞ አሁን በዛ ሲሞላ ብቻ ሳይሆን ወደ ካንደላው የሚገባው በተለይ ንፋስና፣ ያኔ ለማውጣት ሰው ሲታገል የመኪና እንኳ ብዙ ትግል ይላል፣ ንፋስ ካለ በተለይ በተለይ ባጃጆች ንፋስ ስታወጡ ወደ ካንደላው እንዳይገባ አጫጭር የሆኑ ጎሚኖች ወይም ገመዶቹ አጭር ከሆኑ በካንደላው ሊገባ ይችላል። የዛን ጊዜ ግን በጣም ጥንቃቄ ያስፈልጋል። ልብ እንበለው እዚህ ጋር ማለት ነው። ቀላል ነገር እኮ ነው ለማይሆን ነገር የሚያዳርገው